ሰላም እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ከላይ ከርዕሱ እንደምታዩት እንግዲህ ለእርጉዟ ጓደኛዬ ያነጠርኩትን ቂቤ ከዛ ቂቤውን ለመቅመስ ደግሞ የሰራሁትን ክትፎ አሰራር ነው ይዤ የመጣሁት። ወደ አሰራሩ ስንሄድ ቂቤ ዚጋለኝ የገዛሁት ወደ ሁለት ኪሎ ከግማሽ የሚሆን ቂቤ ነው። ትንሽ እየተወሰነ ካቀለጥኩት በኋላ እንቀዝቃዛ ውሃ ጨምርና ውስጡ ያለውን ወተት እንዲወጣ ወይ ደግሞ ለማንጎር እንዲመች ካረኩት ካቀዘቀዝኩት በኋላ በቀጣይ ቀን ነው። እንደዚህ ጋ ምን ከፍተው ፍሪጅ ውስጥ አርገ ነው። ምክንያቱም ውጭ ላይ ከሆነ ሙቀት ካለ እንደዚህ አይዝም ውሃው ወደ ታች፣ ወይ ደግሞ ቆሻሻው ወይ ወተቱ ወደ ታች ስለማይሆን ፍሪጅ ውስጥ ማድረግ ይኖርብናል። ከዛ ቦታ ላይ ከዛ በማግስቱ ነው ከፍሪጅ ውስጥ አውጥቼ እንደዚህ የተወሰነ ቆርሼ አውጥቼ ወተቱን እንዲወጣ ማደርገው ማለት ነው። ከዛ ወተቱ ከወጣ በኋላ በዛው በቀደድኩት ቀዳዳ ላይ ውሃ ቀዝቃዛ ውሃ አርጌ ከውስጥ የቀረ ነገር ካለ በሱ አጠረዋለሁ። ከዛ ከላይ ያነሳሁትን መልሼ ድጋሜ ደግሞ ለጋ ነው። በእርግጥ ማዘጋጀው ለገንፎም ላጥሚት የሚሆን አተል ብዬ ስላሰብኩኝ የበሰለ አይደለም፣ አላበስለውም ብዙም እና ያው አሁን በዚሁ ልክ ደግሞ ወደ ሀያ አራት ሰዓት አቆየዋለው። እዚሁ ድስት ላይ እንደዚሁ ከፋፍቼ የተወሰነ እንደዚሁ ነው የማቆየው፣ ውጭ ላይ አቆየዋለው ማለት ነው። ከዛ እሱን ውጭ ላይ እስከሆኖ ላነጥረው ስል መጀመሪያ እቃውን እንግዲህ የማደርግበትን እቃ አጥነዋለሁ። እዚህ ጋር ወይራ አይደለም እንግዲህ፣ ጉራጌ የሆናችሁ ታቁታላችሁ ስሙን ከወይራ ሌላ የሚታጠናለ ለክትፎ ለቂቤቃ እንደዚህ በጣም ቆንጆ ጣዕም ነው። ጣዕሙ በጣም ቆንጆ፣ በጣም ምርጥ ሽታ ነው ያለው የሚያመጣው። ና እሱን ያው ከአገር ቤት ቤተሰብ ነው ይላከልኝ። እሱን እናጥንበታለን እንደዚህ አጥኜ አስከድነዋለሁ፣ እና ያው እሱም ከሌላችሁ ወይራ መጠቀም ይችላል። ግን ይሄ አሁን ያው ወይራ እንዳልሆነ አይደለም። እና ይኸው በዚህ መልኩ አንድ ቀን አራት ሰዓት ከቆየ በኋላ እናጥረዋለን ኮረሪማ ይሄ አንድ ኩባያ ነው የምታዩት መለኪያው እሱ አንድ ኩባያ ያልሞላ መለኪያ ኮረሪማ ጨምራለሁ ከዛ ነጭ ቅመም አንድ ማንኪያ እና ጥቁር ቅመም አንድ ማንኪያ ብሬ ፈጭቼ ነው አሁን የምታዩት ቅመም ከላይ አድርጋለሁኝ ሌላ እና ኮሰረት ነው የምጨምረው ሌላ የምጨምረው የለም እና አንድ ኩባያ በሉት ኮረሪማውን ከነጭ ለሁለት ኪሎ ከግማሽ የሚሆን ማለት ነው። ከዛ ኮሰረት በዚህ መልኩ እዚህ ጋር ይቅርታ ፖዞ ነው ብኝ ፖዝ አድርጌው እንትኑ ካሜራውን ሳል እንትን ሳልለው ለው ለካ የጨመርኩ መስሎኝ፣ ኮሰረትን ኦልሬዲ ሳል ቀርጸው ጨምሬያለሁ። ግን አሁን ያሳያችሁን ያህል ነው የጨመርኩት ኮሰረት ማለት ነው። እና እንደዚህ አበስለዋለሁኝ ለሰላሳ ደቂቃ ነው ያበሰልኩት በመካከለኛ ሙቀት ላይ ነው ይሄ ጋዙ በጣም ሀይል ስለሚኖረው ያው መጨረሻው ዘጠኝ ነው እኔ ስድስት ቁጥር ላይ ነው ያደረኩት እና እንዳያንስ በጣም ብዬ እሱን ለሰላሳ ደቂቃ አብሬያን ተከትከዋለሁ ግን ሁሌ እኔ ቂቤሳ ነጠር ሳን ተከትከው በቃ በደንብ ከወጣለት በኋላ እንደውም እየቆየ ጋዙም ስቀንሰው ራሱ ጋዙን እንደ አረፋ ነገር አለ የሚቀር። ይሄ ሌሎቻችሁም በእርግጠኝነት ይኖራል። እንግዲህ ከየ ከየ አይ ቲንክ የቂቤው ልዩነት ወይ ደግሞ ከሀገር ይሆናል። ሀገር ቤታው እንደዚ አይሆንም። አረፋው ሲከት ነው የሚገባው። ግን እዚህ እንደዚህ በቆያችሁ ሰዓት ቅመሙ የሚቃጠላል፣ ቂቤውም እየተቃጠለ ይመጣል። ስለዚህ በጣም በሰላሳ ደቂቃ በቃ ውስን የሆነ እንትን ነው። በጣም በጣም ሀይ ሳይሆን ጋዙ በጣም ሳይቀንስ ማለት ነው። እና ከደቂቃ በኋላ አሁን ማሳያችሁን ላይ ደረጃ ይሆናል። እንደዚህ አረፋው ስቲል እየወጣ ነው። እንደዚህ ግን ምን አረጋለሁ? መሬት ትንሽ ካቀዘቀስኩ በኋላ የተወሰነ እሳቱ ሲጠፋ፣ ከላይ የሚታየውን ነጭ ነጭ ነገሮች በላይ በእንትኑ አነሰዋለሁ። ምክንያቱም እንደዚህ እሱ እስኪከት ብለን ከጠበቅ ነው ወይ ይቃጠላል፣ እንዳልኳችሁ ቃናውንም ሊቀይር ይችላል። ለዛ አሁን ይከታል። ራሱ በጎን ሳረገው ይከታል። በዚህ መልኩ ነው ይሄ። ብዙ ጊዜ ማነጥረው ቂቤ በጣም ነው የሚጣፍጠው። ደግሞ ለክትፎም ለምንም ለምግብም ዋናው ያው ቂቤ ቂቤ ነው፣ ከመሰረቱ እሱ ቂቤያችሁ ካልጣፈጠ ምግቡም ብዙም አይጣፍጥም፣ ክትፎም አይጣፍጥም፣ ሁሉም ነገር። እና ይሄን አሁን ቀስ ብዬ ሲቀዘቅዝ የተወሰነ የማይከት ከሆነ ከላይ በእንትን አነሰዋለው ማለት ነው እና አሁን በእቃው ላይ ስትጨምረው ታዩታላችሁ፣ ከላይ ምንም እንደማይኖረው ይኸውላችሁ፣ አያችሁት? አሁን ገብቶ ሳይሆን ከላይ አንስጮ ነው። በዚህ መልኩ መጠቀም ትችላላችሁ። ውጭ ይላላችሁ ነው። ሀገር ቤት እንኳን እንግዲህ ቂቤውም ልዩነት ሊኖረው ስለሚችል ወይ በከሰልም ስለሚሆን በሆነ ነገር ብቻ የእንትኑም ልዩነት ስለሚያመጣ እንደዛ ላይሆን ይችላል። እንግዲህ ይሄን ነው የሚመስለው። እንግዲህ ቆንጆ ቂቤ መሆኑ የሚታወቀው እንደዚህ አሸዋ ነገር ሲመስል ነው። እንደዚህ ይባላል፣ እውነት ነው ደግሞ። አንዳንድ የእርግጥ ብሎ ጭቃስ ነገር ሲሆን ቁርስ እያደረጋችሁ የምትጠቀሙት አይነት ቂቤ ሲሆን ትንሽ በቃ አነጣጠሩ ላይ ትንሽ ችግር አለው ማለት ነው። እና በዚህ ዕቃ እንደዚህ አድርጌ ጓደኛዬን ያው ሰርፕራይዝ ነው ያደረኳት፣ የሚሻወራው ቀን በእርግጥ ለፈን ያህል ነው፣ ይሄን ይዤ ሂጄ ነበረ። ከዛ ስጋውን ለመቅመስ እንግዲህ ቆንጆ ክትፎ ስጋ ሳገኝ ስጋ ቤት ገዝቼ መጥቼ የሰራሁትን ለምን እናንተም ይዤ አልመጣም ብዬ ነው። እና ብዙም ስለሆነ ስላልሆነ ለቤት ለተወሰነ ሰው ለእኛ ብቻ ስለሆነ የሰራሁት በእጅ ነው የምከትፈው። በእርግጥ ብዙ ሲሆን ለበዓል ምናምን ትልቅ ሰው ካለብኝ በማሽን ነው ምከትፈው። እንዲህ ትንንሽ ሲሆን ግን ያው በእጅ የተከተፈ ክትፎ በጣም ይጣፍጣል። በጣም ልዩነት አለው እና በእጅ ነው ክትፎ። አሁን ያው ከዚህ በኋላ ይህን የተረፈውን የነሳሁትን ነጭ ያለበትን ወይ ትንሽ በማግስቱ ገንፈል አድርጌው የተቀቀለ ክትፎ ማድረግ ይችላል፣ ወይ ደግሞ ገባ ወጣም በእሱ መጠቀም ትችላላችሁ። ይህን ይመስላል ቂቤውን ለጎን እንደዚህ ጨምሬ ሚጥሚጣ ሶስት የሻይ ማንኪያ ከላይ ካነሳ አይቼ ጨምራለሁ ኮረሪማ አንድ የሻይ ማንኪያ ግማሽ ጫው ያው ክትፎ ስንሰራ ከላይ ብንጨምር ይሻላል ቅመም አንሶ እንጂ ቅመሙ ላይ አንዴ ከበዛ በጣም ያስቸግራል ስለዚህ አሁን በጣም አላበዛም። ቀምሼ ግን የሚያስፈልገው የጎደለው ነገር ካለ በላይ ነው መጨመር። ቆንጆ እና ሚጥሚጣ ራሱ ከላይ ሲጨመርና ሊወጣ ሲል ከላይ ሲጨምሩት ከለሩን በጣም ያሳምረዋል። ከዛ ጋዙን መካከለኛ ላይ ቀንሸው፣ ያው በዚህ መልኩ አማስለዋለሁ እና ክትፎ ያው ለጥሬ ሆኖ ግን እሳት የነካው ሞቅ ያለ ከፈለጋችሁ ወይም ሞቃፋችሁ ላይ የሚሆን ከፈለጋችሁ በእጃችሁ ያው እያያችሁ ያማሰላችሁ በእጃችሁ ስትነኩት ሙቀቱን በዛ ማወቅ ትችላላችሁ። እሳቱን በጣም ከቀነሳችሁት በቃ ይሄ ከስር ያልተነካ እሳት ያልገባው እንዲህ ያልሆነ ቆንጆ ክትፎ ይሆናል ማለት ነው እና ደግሞ ቅባትም እንዳነሰው እጃችሁ ላይ ስታማስሉት፣ እጃችሁ ላላ የሆነ እጅ ላችሁ ስታማስሉት ያልከበደ በቃ ጥንክር ያላለባችሁ ላላ መሆኑን ካወቃችሁ ያው ቅቤው በቂ ነው ብዬ ነው ማስበው። ይህን ይመስላል እንግዲህ። በምግብ ጠፍተሻል ተመለሽ ብላችኛል። እንግዲህ ለዛሬ ልጅ የመጣወት ይህንን ነው። በሌላ ቪዲዮ እንገናኛለን። ፕሊዝ ፕሊዝ ፕሊዝ አይታችሁ ዝምብላችሁ እንዳታልፉ ላይክ ማድረግ እንዳትረሱ። አዲስ የሆናችሁም እንኳን ደህና መጣችሁ። ሰብስክራይብ በማድረግ የቻናል ቤተሰቡኑ ሰላሙኑ በሌላ ቪዲዮ እንገናኛለን። መልካም ጊዜ